በቃ ዓለም በቃ ይልህ። እዚያም ቤት እኮ ሳት አለ እናቴ፣ እዚህ ቤት ይዝዝ ዘመድሽ ወገንሽ አዳሜ ቁጭ ብሎ አልሐምዱሊላህ ብለሽ ተመስገን ብለሽ ገንዘብሽ ትቀበለሽ ፍርዱን ካላህ ጠብቂ። ዱንያ ላይ ያለው ጫጫታ እዛም ላይ ያለ ወቀሳ፣ እዛም ላይ ያለ ከሰሳ፣ እዛም ላይ ያለ እሳት እናቴ ዋንቺ እና እኔ በማንቻው። ኸይረ ሰራችን ነው ጀነት የምናገኘው ባላህ ረህመት ነው እንጂ ወደ ጀሃነም ለመግባት። በቃ ህይወት ኑሪ፣ ጥቀስ በይ እናቴ ተረጋግተሽ ኑሪ፣ ቀስ በይ። አሁን እና ያሲኑ እና ንሃያትን ዝም ብላሽ ጆ፣ አለም በቃ እመዋ ኑሪ። ተገፍተሻል፣ ተችለሽ ኑሪ እዱንያ ላይ ፈተናሽ ቢበዛ አላህ ደግሞ በራህመቱ በዝነቱ በሱ ፍቃድ ወደ የተሻለ ህይወት ይቆፍቅሻል። ሰብር የሰጠው ሰው አላህ ዘንድ ትልቅ አጅር አለው እና አባከሽ ለመኖር ሞክሪ። አዎ እንዲህ አይነት ሰዎች እንዲህ አይነት ሰዎች አላህ የቀላቅላችሁ አላህ ይጠብቃችሁ። እንዲህ አይነት ሴረኞች፣ መጥፈኞች፣ አደገኞች ሰዎች አላህ ይጠብቃችሁ። ግን ምንም ያህል ፈተና ቢኖርባችሁ በቃ ዱኒያ ላይ ለቀን ስንሄድ እዛኛው የሚጠብቀን ነገር ነው መጠበቅ ያለባቸው። ዛሬ ይቺ ሴትዮ ሶሻል ሚዲያ ላይ ለመግባት በጣም አፍራለች፣ ወታ ለመግባት በጣም ተሳቃለች። እንግዲህ በጣም ብትሳቅቅ እኮ ነው ስታያት የወለደቻት ልጅ ገፍትራ ጥላ ለመሄድ የተነሳቸው። እንደ ልጅ እንግዲህ ልጇ እኔ ስጠብቅ የነበረው ከረዋን አፍ ልጇ መኪና መታት ትላለ ብዬ በ በጣም ሰውነት በቃ የሆነ ድቄት ነበር የሆንኩት። በጣም በጣም ነበር የሆነ በቃ ልጅቱ ምን ሆነች ባልትል ነው እያልኩ ማለት ነው። በጣም ነበር የደነገኩት። እንግዲህ እንደ ገፈተረቻት እንዳለሳት ልጇ ላይ እንኳ ለራሱ ለወለድቻት ልጅ እንኳን ተሳቅ የኖረች ይቺ ሰውዬ መኖር አይደለም። የኑሮ እኩሌታ የኑሮ ሱሴ ነው የሚባለው እንደዛ ነገር። እና ለመጥፋታት ሞክሬ ለመኖር ሞክሬ ለጥላት ጠፍታችሁ አይደለም ኖራችሁ፣ ከፍ ብላችሁ፣ የተሻለ ቦታ ላይ ደርሳችሁ፣ በቃ አቅማችሁን አሳዩት። የዛኔ ጠላት የእናንተን መኖር ወይም ደግሞ የእናንተን መሻሻል አይወድም። እና እየነደመ ወይ ሊስተካከል ይችላል። በነገራችን ላይ ፈጣሪ ብሎላት ተጸጽታ ምናምን ብትመጣ ይህ ማህበረሰብ ይህ ሕዝብ ይቅርታ ያደርግላታል። ግን መጻጻት ወይንም ደግሞ ለሰዎች ይቅርታ ማለት ተቀባይነት እንደሌለው አድርጋ

የሚመልሳት አካል በጣም ታሳፍራለች። በሆኑት በጣም ተሳፍሮ ሞት መቶ ይች ሴትዮ ቢወስዳት ወላሂ አላትም። እኔ የሰው ገንዘብ እየበላችሁ በሰው ገንዘብ ላይ ተደብቃችሁ በሰው ገንዘብ ላይ የሆነ ቦታ እንደርሳ ብላችሁ ከሆነ ተሳስታችኋል። የትም አትደርሱ። የሰው ገንዘብ ከፍ አያደርጋችሁም። የሰው ገንዘብ ሁልጊዜ የሚያሳፍራችኋል፣ ሁልጊዜ የሚያዋርዳችኋል። በየሄዳችሁበት በየወጣችሁበት፣ በየገባችሁበት ይቺ ኮሌባ ናት፣ ይሄ ኮሌባ ነው። የሰው ገንዘብ የምትበሉ ሰዎች ሰዎች ይቅርታ እንዳረጉላችሁ ከሌላችሁ በሰላም ቅረቡ። የዝች ልጅ ህይወት በጣም በጥብጥዋ ነው አጣችኋል። የዝች ልጅ ኑሮ በጣም አበላሻችሁባት፣ አይሿን አጠፋችሁባት። ብርስ ኬ ከህዝብ ተከፍላለች። የዝች ሴትዮ የምትፈልገው ነገር ምንድን ነው? በቃ አሁን አሁን ዚ ሴትዮ እውነት ለልጇ የምትሰጣት ነገር ምንድን ነው? በዚህ ልክ አሁን እሷ ሷስ እስር ቤት ትግባ? በሰራችሁ ስራ። ይቺ ህፃን ልጅ ግን ምንድን ነው ምንድን ሰርታለች? አታውቅም እንግዲህ። እናት ጥላት ስትሄድ ምንድን ነው የሚሰማት? ገና እኔ እታስራለሁ ስትል ልጇን፣ እስኪ የዛን ሰዓት ፖሊስ ገቢ ያደርጋት ወይም ደግሞ እሷ ሰው እንደሄደችው ብታስይዝባት፣ ልጅቱ ምንድን ወንጀል አለባት? ህፃን ልጅ ላይ ድንበር እያለፋችሁ ሆነት የሰው ሀቅ እየበላችሁ ሰውን እየዞለማችሁ የምትቀመጡ ሰዎች ለሰውም ለመሬት ሸህሞች ናቸው። በጣም በጣም በጣም እኔ አንዳንድ ጊዜ አልሐምዱሊላ ረቢ ስትር ብሎ መስራት የሆነ በቃ ጊዜያችሁን ሊወስድባችሁ ይችላል። ሰዓታችሁን ሊያባክንባችሁ ይችላል። ማንነታችሁን ሊደብቅባችሁ ይችላል። ሰው ቤት መስራት በቃ ጠንካራነታችሁ አይታወቅም። ጠንካራ ማለት መዳን ቤት መስራት አይደለም። በነገራችሁ ላይ ችግር ስለያዘን ነው እንጂ እንደዚህ ኩሽና ውስጥ ተቀምጠን ሁሉ ሰዓት ተጠብሰን የምንኖረው ራስን ችሎና የራስን ስራ አወልብቱ በራስ ስራ ላይ ጠንክሮ እንደ መስራት የሚያክል ነገር የለም። ቤት ውስጥ ተቀምጣችሁ ማለት ታስራችኋል ማለት ነው። ቤት ውስጥ ተቀምጣችኋል ማለት ሀሳብ በዝልክ በቅንጭላታችሁ በጣም ፉል ፉል ሆኖ ምትነግሩ ምትነግሩት ነው ወይም ደግሞ የምትሰሩ ስራ ይጠፋባችሁ፣ በቃ ጭልም ምን የሚልባችሁ እና ውጭ ስንሰሩ ደግሞ በጣም ፈተናቸው ይበዛባቸው ሰዎች አሉ። ኪሳራ እንዳለ ሆኖ እየከሰሩ እንኳ የህዝብ ኪሳራ ያጋጥማቸዋል፣ የሰው ኪሳራ ያጋጥማቸዋል። የሰው ኪሳራ በጣም ከባድ ነው። የሰው ክፉ በጣም ከባድ ነው። ሰውን መሸከም በጣም ከባድ ነው። ዛሬ ላይ ሀበሻ እኔ እንደ ሀበሻ ክፉ ሰው የለም። እንደ ሀበሻ መጥፎ ሰው የለም። አበድሩኝ ብላችሁ የምታሄዱበት ሰው አታገኙም። ብር እንኳን ቢኖረው በቃ በጣም መልካምነታችሁ እንኳን እየታወቀ ሰላምነታችሁ፣ ጥሩነታችሁ እየታወቀ የተመሰከረላቸው እያወቋቸው እንኳን አምኖ ብር መስጠት ዛሬ ላይ በጣም ጠፍቷል። አማና ጠፍቷል በኛ ላይ ለአማና ሲባል ኢትዮጵያ ላይ ብትሄዱ በቤት ሰራተኛ ተቀጥረው የሚሰሩ ሴቶች የሉም። ሰራተኛ በብዛት እንኳን ያድልም ቀርቶ ለወር ብላችሁ ተቀጥራችኋችሁ ልብሳት በላ አንድ ቀን እንኳን የሚተዳደር ሰዎች አሉ። ዛሬ ግን የለም። በየቤቱ ስትሄዱ ባሏ አንድ ሀርቦኝ ደፍሮኝ እንደዚህ ብሎኝ እንደዚህ ሁኜ እንደዚህ በጣም በቃ እኔ አላውቅም። አረብ አገር ላይ እኮ ስትኖር ከስንት አንድ ቆሻሻ አረቦች ሊያጋጥማችሁ ይችላል ግን እንደዚህ የከበደ አይደለም ሱቅ ከፍተው እራሳቸውን ችለው ፈተናቸውን ወጥተው በቃ ደረስኩ ሲሉ የሚቆርጣቸው የሚያቀራጥፋቸው አታጥም በቃ በየሄድንበት የሆነ ተንከሴሶች ነን መጥፎች ነን። እባካችሁ የሰውን ህይወትን ለማጥፋት ወይም ደግሞ የሰውን ህይወት እንዲበላሽ ለማድረግ አትሞክሩ። ህይወት በዚች ምድር ላይ በዚች ምድር ላይ ትልቁ ዋጋ የምታስከፍል ናት። ኢትዮጵያ ህግ የሌላት ሀገር ብትሆንም ግን አረብ ሀገር መታችሁ፣ ህግ ባለበት ሀገር መታችሁ ዛሬ የዚ ሰውዬ ህይወት በጣም ህይወት አይደለም። ልጇን እንግዲህ ልጅን የምታክል ነገር ገፍትራት መሄድ፣ ውሻ እንኳ ልጇን አንጠልጥላ ነው እኮ የምትሮጠው። የሆነ ነገር ሲመጣባት ውሻ ልጇን አንጠልጥላ ነው የምትሮጠው። ተኩላ የሆነ የሆነች እንትን ልጇን አንጠልጥላ ነው የምትሮጠው። ጦጣ ልጇን እንደዛ አቅፋን ይዛ ምክሄዱ ይችግል ልጇን ወርውራን ሄደች። ለምን? በሰራችው ወንጀል በሰራችው ስህተት በዘራችሁ መጥፎ ድርጊት ይኸው ዛሬ ላይ መኪና እስከ መኪና ገብታ ልጇ እንትን ለማላት ድረስ እየደረስ ሲትናል እና ረዋን እንደዚህ ህይወት ለማጥፋት ወይም ደግሞ ህይወትን በዚህ ተከሰሻል። እኮ አንቺን እኮ ህዝብ አቅፎሻል። እኮ አንቺን እኮ ህዝብ ወዶሻል። እኮ አንቺን እኮ ህዝብ እንባሽን አበስ ወልሻል። ለምንድን ነው ህቴ? ለምንድነው አንቺን ለመሞት የምትፈልጊው? ለምን ማን እንደስ ለማስባል ራስሽን ጠብቂ። ውድናት፣ የተከበራችሁ ቤተሰቦቼ፣ ወዳችሁ ፈቅዳችሁ በጣም ቤተሰብ የምታደርጉኝ እህቶቼ አላችሁ፣ ወንድሞቼ ቤተሰብ እያደረጋችሁ ቪዲዮ ሸር ላይክ አድርጉልኝ፣ ኮሜንት ሀሳብ አስተያየታችን ስጡኝ። ከልብ አመሰግናለሁ። ባይ ባይ። ፊልተር ካሁን በኋላ አልጠቀም፣ ማፊ ፊልተር ካሁን በኋላ ያለ ፊልተር ነው የማወጣው።